ጥዋት ላይ እነ ነዝሀት ቤት ሙዚቃ ተከፍቷል። የፍቅር ነበር። ቱርካን ፊቷን እየታጠበች ነበረ፣ ድንገት ወደ ጆሮ አገባ። በተመሳሳይ የባህር ዳርቻው ጋር እነ ሶመር ጋር ካፕቴን ይህንን ሙዚቃ ከፍቷል፣ ሶመርም ወደ ጆሮ ገባ። ሁለቱም በሀሳብ ጭልጣሉ። በሰመመ መሄድ ጀመረ። ከዚህ በፊት ቱርካን ወደ ወሰደችው ባህር ዳርቻ የፍቅር ጊዜ ወዳሳለፉበት ቦታ ግሮ አመራ። ወደዛም ሄድና የእንጨትን ድልድዩ ላይ ተቀመጠ። አሳ ሲያጠምዱበት የነበረው ቦታ ላይ ቱርካንም እየተራመደች እየተራመደች ወደዛው ሄደች። ድንገት ሶመርን ተመለከተችው። ሶመርም ከኋላው ማን እንዳለ ለማየት ዞር ሲል ቱርካንን ተመለከታት። እየቀረበች እየቀረባት መጡና ተገናኙ። ሙዚቃው በሬዲዮ ተከፍቶ ነበር አላት። እሷም ከግጥሙ ላይ ያለችዋን አንድ ስንኝ ሁሉም አፍቃሪዎች ይለያያሉ የሚለውን አለ እየሰማሽ ነበር እንዲህ አላት አለች። ከዛ ቱርካን አላት፣ አቤስት ፍቃደኛ ከሆንሽ አንድ ቦታ ልሰልሽ አላት። የት አለችው። የሆነ ቦታ የማሳየሽ ነገር አለ አላት። ሶመር እኔ ስትሎ እባክሽ ቱርካን ማታ ከራት በኋላ ሁለት ሰዓት ላይ መጥቼ ወስድሻለሁ አላት። ተስማማች ነሽና ቱርካንን መጥተው ወሰዳት። ከዛ የወሰዳት ቦታ ላይ ደረሱ። ወረደች፣ ወረደ። የወሰዳት አዲስ ቤት ገዝቶ ነው፣ ለሁለቱ መኖሪያ የሚሆን አፓርታማ። ትልቅ የአፓርታማ ሁሉንም ክፍል አዙር አስጎበኛት። ቱርካን ምን እናረጋለን እዚህ እያለች እየጠየቀችው ነበር ከዛ ገቧትና፣ እንዳታደርገው ሶመር አለችው። ከዛ ለአባትሽ ቃል ገብቻለሁ፣ ቤት እንደምገዛ ቃል ገብቻለሁ፣ መዋሸት አልፈልግም ማለት። ከዛ ወደ ውስጥ ሊገቡ እጇን ሲይዛት እጇን አስለቀቀችው። እሺ ያለና ከዛ ደገፉ አድርጓት ገቡ ወደ ውስጥ። ተመልከቺ፣ እዛ ጋር ልጆቻችን ከትምህርት ቤት ከመጡ በኋላ ማረፊያ። እዛ ተመልከቺ ደግሞ የበዓል ማክበሪያ የአዲስ አመት የልደት የሁሉም ነገር ለማክበሪያ ይሆናል። ከዛ በስተመጨረሻ ነገሪኝ፣ የኔ ህልም ላይ መኖር አትፈልጊም አላት። እኔ የአንቺ ህልም ላይ መኖር እፈልጋለሁ ቱርካን። እንደ አዲስ መጀመር እንችላለን። ቤተሰብ ይኖረናል እዚህ፣ እኔ አንቺ፣ ልጆቻችን፣ ደስተኛ ቤተሰብ ይኖረናል። ትልቁ ነገር አንቺ የኔ ማመን መቻልሽ ነው ቱርካን። ይሄን ብቻ ነው የምጠይቅሽ ከአንቺ ትንሽ እድል እንድሰጪኝ ሁሉንም ነገር ረስተን አላት። ሶመር አለችው ምን እንደምልህ አለቅም፣ አለች ምንም አትበኛሁ። ውሳኔሽን አስበሽ ትነግኛለች አላት። ለጠባቂው እናመሰግናለን ብለው ወጡ። ደውልሃለሁ ብሎ ሄደ። የቱርካን ስልክ ጠራ። ወይዘሮ ብቻ አልነበረች ብቻዋን ልታናግራት እንደምትፈልግ ነገረቻት እና ካፌ ቀጠረቻት። ቱርካን ለሶመር ቃል እስከዛ እንደሆነ ነግረው ተለሂድ አብረው ገባች እና አጋማሽ መንገድ ተለያዩ። ወደ ወይዘሮ ሩቻን ሄደች። ካፌ ተቀምጣ እየጠበቀቻት ነበር። ገባች እና ቁጭ አለች። እንኳን ደህና መጣሽ። ቅርቦሻል? አይ፣ አራበኝም። እኔ እንደ ቤተሰቦችሽ አይደለሁም። አክብርኛ ለቸዋል እንዳላከበርኩሽ አላወቅኩም ነበር አለቻት። ተመልከች፣ ሲጀምር ጀምሮ ብልሃት የጎደለው መጥፎ አመለካከት ነው የምታሳየኝ። ለዚህ ነው የጠራሽኝ አለቻት። ለስድብ ነው የጠራሽኝ አለቻት። አዎ አለቻት። ከዛ ተነስታ ቆመች። ተቀመጪ አለቻት። እዚህ በመምጣት ስህተት ሰርቻለሁ አለቻት። ተቀመጪ አትፈታተኝ አለቻት። ከዛ ምን ለማድረግ እየሞከርሽ እንደሆነ አልገባኝም። ልጄ ላይ ምን እያደረግሽ ነው? እኔ ምንም አላደረግኩም ማለት እና በተለያየ ቤት መኖር ምን ማለት ነው? ሶመር ነው ይሄ እንዲሆን ይፈለገ ወይዘሮቿን፣ እኔ እናቴን በስነ ስርዓት እንድታናገር ጠይቅሻለሁ። ስለዚህ ጥሩ ሰዎች እንደሚያሩት ተነጋግረናል። እናትሽ ሀብታም ሀብታም ቤተሰብ ፈልጋ ነበር፣ አገኘች፣ ልጇንም ገፋፋቻት። ነገር ግን እኔ ለእሷ አስጠንቀቂያት ነበረ፣ ቱርካንን እንደማልፈልጋት ምናልባት አለም በውሃ ብትጨናነቅም ቱርካንን እና ሶመር አንድ ላይ ሆንም ብያታል። ቆይ ቆይ አንዴ፣ እንዴት እንዴት እናቴን አውርተሻት ነበረ? ማያውቃት ሆኜ ሁሉንም ነገር ታውቂያለሽ። ለገንዘብ ብለሽ ነው የተቀመጥሽው። እንደዚ አይነት ፋሚሊ ነው ያለሽ አለቻት አንቺ ማን ስለሆነች ነው ስለ እኔ ቤተሰብ? እኔ ሩቻን ኮርማን ነኝ። በአንድ ፊርማ አንቺና ቤተሰቦችሽ ሊጠፉ ይችላሉ አለቻት። ቱርካን ተነስታ ወጣች። እነ ሶመር ድርጅቱ ጋር፣ ሚኔ የሶመር እናት ድርጅቱ ላይ ቀጥራታለች። ሶመር ብላ ወረቀት ሰጠችው። ስብሰባ ላይ ነበሩ። አቶ ሶመር አላት። ንድድ ብላ፣ ይቅርታ አቶ ሶመር ይሄን ማየት አለብህ አለችው። ምንድን ነው የፈለግሽው? ሲላት መፈረም ያለበት ዶክመንት አላለች እና ሰጠችው። ባረቀቱ በድጋሚ ሶመር ስትል ብላ ስትጀምር አቶ ሶመር አላት፣ ጠረጴዛ ላይ አስቀምጪው ከስብሰባ በኋላ ፈርመዋለሁ አላት። ከዛ አንገብጋቢ ነው ብላ ኮስተር ብላ ቆመች። ለምንድን ነው አሁን እነዚህማ አየሽ? ሲላት ይሄ ላንተ አይደለም ለወይዘሮ ሩቻ ፈረን ፈረን ማድረግ ና ሜት ሲላት፣ ጎንበስ አለች እና ይሄኛውን ፒ ዘለኸዋል አለችው። አለቃ ሶመር ስትለው ሶመር ቀን አለ ና እጠላሽ አላት። ከዛ ወደ ስብሰባቸው ተመለሱ። ከዛ ወደ ስብሰባቸው ተመለሱ። ነነስጋ ነዛሀት ቁጭ ብለው እያወሩ ነበረ። ምን እንደማደርግ ጨንቆኛል ስትል፣ አሁን ለራት እንደ ቅርብ ሰዓት መጥቶ እንደወሰዳ ስትነግራት፣ በጣም ደስ አላት። እዛ ቁጭ እንዳሉ ቱርካን መጣች። በጣም ጮኸችባት። ከቱርካን ከወይዘሮ ብቻን ጋር ባወሩት ነገር ጮኸባት። ሄደች ነስሪንን እያረጋጋቻት ነበረ ነዛሀት። ቱርካን እንዴት ላይ ሆና ሶመር ጋር ደወለችለት። መገናኘት እንዳለባት ሶመር ከአባቱ ጋር ሆኖ ቁጭ ብሎ እያወራ ነበር። ያለችበት ድረስ እንዲመጣ ነገረችው፣ እነነዛሀት ቤት ሶመርም ትንሽ ቆይቶ መጣ። ወደ አትክልት ስፍራ ሄዱ። በጣም ያምራሉ አክስቴ አበቦች በጣም ትወዳለች አለችው። ተቀምጠን እናውራ ብለው ተቀመጡ። አክስትሽ የኛን የአትክልት ቦታ ታግዘን ይሆናል። የኛ የአትክልት ቦታ የሚባል ነገር የለም አለችው። ምን ማለት ነው አለ። የኛ ግንኙነት ተቋርጧል። በደንብ አሰቤበታለሁ ግን አልሰራም አለች። እናትህ በእኔና በቤተሰቤ ላይ ያደረገችውን ነገር መርሳት አልችልም አለችው። ብሞት እንኳን አረሰውም አለችው። የዚህን ያህል ምንድን ነው ቤተሰቦች ላይ ተፈጠረ አላት። ሁለታችንም ማሳዛኝ ነገር ውስጥ ነን። እኔም አንተ ማስደሰት አልቻልኩም መጠላላት ጀምረናል። ይሄን ማድረግ አልችልም አሁን። እሺ ጥሩ ብሏት ተነሳ። አንዳንድ ነገሮች በግድ አይሆኑ። እኔ እንጃ ምን እንደምልሽ አላውቅም ቱርካን። ትነግሪዋለሽ? ምናልባት? ከዛ እጁን ብድግ አድርጋ አዘረጋችሁ እና ቀለበቷን አውጥታ መለሰችለት። ቻው አለችው። ተነስቶ ልሄድ ሲል ትከተለው አብራው ስትመጣ መንገዱን አውቀዋለሁ አላት እና ሄደ። መኪና ውስጥ ገብቶ ቀለበቱን መኪና ውስጥ ከገባ በኋላ ከፍቶ አየው። መኪናውን አስነስቶ ወደ ወደ ወደ ራሱ ጋር ሄደ። መርከብ ጫፍ ቁጭ አለና አስቦ አስቦ ተነስቶ ቆሞ፣ ለምንድን ነው አንቺ ነው የወደድኩሽ? ለምንድን ነው ያየሁሽ? ለምንድን ነው የፈለግኩሽ? ለምንድን ነው የምትናፍቂ እያለ ማውራት ጀመረ። ትንሽ ቆይቶም ቀለበቱን ወደ ባህር ውስጥ ወረወረው። ትዕይንቱ በዚህ ያልቃል።